ሰላም ጠና ስትልን፣ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው ዜናዎችን አቀርብላችኋለሁ። በቅድሚያም ርዕሶቹን እንሆ። አርቲስት ሰለሞን ተካልኝ አረፈ። የጠቅላይ ሚኒስትሩ የቅርብ ሰው 600 ሺህ ብር ደሞዝ ክፍያ አነጋጋሪ ሆነ። ጌታቸው ረዳ ጊዜያዊ አስተዳደሩን አስጠነቀቀ። ኢትዮጵያዊ ዲፕሎማት ተገደሉ። ጠቅላይ ሚኒስትሩ የኢትዮጵያ ትንሣኤ ቅርብ ነው እንደርስበታለንም አሉ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። በቅድሚያ ለክርስትና እምነት ተከታዮች እንኳንም ለትንሣኤው በዓል በሰላም በጤና አደረሳችሁ እንላለን። አሁን ዜናዎቻችንን ፋኖ በተለያዩ አካባቢዎች የትንሣኤ በዓል ማክበሩ ተገለጸ። የዘንድሮ የትንሣኤን በዓል ምክንያት በማድረግ በተለያዩ አካባቢዎች ፋኖም በዓሉን አክብረውት ውለዋል። በዘንድሮም የትንሣኤ በዓል ላይ በተለያዩ አካባቢዎች የተደረገው በዓል እጅግ መልካም እንደነበረ ነው ብዙዎች የገለጹት። በተራራው በሸንተረሩ በዋሻው ውስጥ እንኳን ብንሆን በዓላችንን እናከብራለን ሲሉ ገልጸዋል። ፋኖቹ ታራ የስንታይ በዓሉ ከጀግኖች ከነተፈራ ዳምጤ፣ ከነ መዝገቡ ዋለልኝ፣ ከነ ሀብታም ሁነኛው፣ ከነ መንበሩ ጌታ የትግል ሜዳ በአናብስቶች ምድር በመብረቁ ብርጌድ አባላት ጋር አሳልፈናል ሲሉ ነው የገለጹት። የፋኖ አመራሮቹም ሳይቀሩ ካደረግነው ረጅሞቹ በርካታዎቹ ጊዜዎቻችን መከራዎቻችንን አሳልፈን ዳሬ ከህዝባችን ጋር በጋራ ሆነን ማሳለፋችን በየዋሻው፣ በየሸንተርሩ፣ በየገደሉ፣ በየጫካውን ቢሆን እናከብረዋለን የትንሣኤ በዓልን። ትንሣኤ የእኛን የሰው ልጆች ኃጢአት ቀርፎ ነፃ እያወጣን እንደሆነ ሁሉ የአማራ ፋኖም ትግሉን አጠናክሮ በመቀጠል ህዝቡን ነፃ እያወጠዋል ነው የተባለው። ይህንን በተመለከተም በተለይም ማርሸት ፀሐውም በስፍራው ተገኝቶ ከብዙዎቹ ጋር መነጋገሩ ነው ይህ ተገለጸው። እናከብራለን በዓላችንን መጋር ሆነን ህዝባችንም እንታደገዋለንም ብሏል። በአማራ ፋኖ የሚደረጉት ትግሎች አሁንም በተለያዩ አካባቢዎች የቀጠሉ ሲሆን በተለይም የብልጽግና ኃይል ወይም መከላከያ አባላቶች ሳይቀሩ አሁን አሁን እጃቸውን በመስጠት ላይ ይገኛሉ። በተለይም በአማራው ሸዋ ክልል ውስጥ በርካቶቹ የጠላትን ጦር በመክዳት ፋኖን እየተቀላቀሉ መሆኑ ነው እየተገለጸ የሚገኘው። በቱቱ ግንባር ህዝብ እየጨፈጨፉና ንብረት እያወደሙ እንደሆነ በትኩረት ሲከታተሉ የነበሩ የመከላከያ አባላቶች እጃቸውን ለፋኖ ሰጥተዋል። ከነ ምኑ ትጥቃቸው አንድ ብሬን፣ ስናይፐር ከፍተኛ ክላሽንኮቭ መሳሪያዎችን ይዘው ነው ፋኖን መቀላቀላቸው የተገለጸው። በተደጋጋሚ ጊዜያቶች የሚደረጉት ከወንድሞቻችን ጋር የሚደረገው ትግል አሁን ሊበቃ ይገባል ሲሉ ነው። በተለይም የመከላከያ አባላቶቹ ፋኖን ሲቀላቀሉ የገለጹት በተወሰኑ አካላቶች የሚደረግብንን ጫና መቀጠል አለብን ተቋቁመንም ሲሉ ገልጸዋል። ፋኖ እያደረገ ያለው ትግል እጅግ አበረታች ነው። በሚደረጉትም ተጋድሎች ህዝቡ ከጎናችን መሆኑ ደግሞ እጅግ አበረታች ነው ሲሉ ነው የገለጹት። በአማራ ፋኖ በጎጃም አገው ምድርም ክፍለ ጥሩን የተላለፈ ክልከላ ተሰጥቷል። በጎጃም ምድር በተለይም እንደሚታወቀው ሰባት ብርጌዶች አቅፎ የጠላትን አይቀቶ ቅጣት እየቀጣ ከፍ ብሎም የሚበረው ክፍለ ጦራችን በግዛቱ የሚገኘውን ህዝብ በአያቶቹ ባህል እና ፍልስፍና በጥበብ እያስተዳደረ ይገኛል በመሆኑ በወቅቱና በ በማዕከሉ መልኩ በተዘረዘሩት ጉዳዮች ላይ ክፍለ ጦሩ ክልከላ ጥሏል ነው ያለው ሰርግ ላይ የአማራ ህዝብ እንደ ህዝብ ስርዓት መር በሆነው ዘዴ እንዲጠፋ ተበይኖበት የተወለደው በጅምላ ጭፍጨፋ ያልተለመደውም እንዳይረገዝ በታብሌት ሲንኮላሽ በአይናችን አይተናል። መድኃኒት እየሰጡ ብዙዎቹን አበላሽተዋቸዋል እህቶቻችንን ጭምር ሳይቀር። ይህን ታዲያ በውል ተረድቶ ህዝባችንን ከማጥፋት ለመታደግ ነፍጥ አንስተናል። ስለሆንም ህዝባችን አምሳሉ እየተነካ ምድር ይሞላ ዘንድ እውነቱንና እምነቱን ተቀብለን እንመክራለን እናስተምራለን። ነገር ግን በወቅቱ በሁሉን ባሸሸ መልኩ ጥንቃቄ ባለው መከበር አለበት ሲሉ ነው የገለጹት። ክልከላውን ሲገልጹ ለሰርግ ጊዜ ማንኛውም ተሽከርካሪ መጠቀም አይቻልም። ርችትም ሆነ ጥይት መተኮስ ፈጽሞ እየተከለከለ እንደሆነ ነው የተገለጸው። የእህል ሽያጭንን በተመለከተ እግድ ክልከላም ተጥሏል። በተለይም ይህ የአብይ አህመድ ስርዓት ግልጽ በሆነ የሁለት ዓመት ጦርነት ጭንቅላቱን ቀጥቅጦ መርዙን እንደተፋ ወገቡን ተመቶ እንደሚለሰለስ ዳግመኛ ተነስቶ ነፍስ እንደማይዘራ በየትኛውም ሊታወቅ ይገባል ብለዋል። ነገር ግን እኔ ከሞት ይህን በይሉን በመቶ ህዝባችንን ለመበዝበዝና የጻር መድኃኒት ለመግዛት ከሌሎች ክልሎች በተለየ መልኩ የማዳበሪያ ዋጋን ሰቅሎ በህዝባችን ላይ የድንቁርና ስሌት እየሰራ ይገኛል። ስለሆነም የግብአት አቅርቦት ዋጋ ከሌሎቹ ክልሎች ጋር ተመሳሳይ እስካልሆነ ድረስ ማንኛውም አርሶአደር ከመንግስት ተቋም ማዳበሪያ እንዳይገዛ ተከልክለዋል። ማንኛውም ነጋዴ በግዛታችን የትኛውንም አይነት እህል መግዛትም ሆነ ማጓጓዝ ፈጽሞ አይፈቀድለትም ክልክል ነው ተብለዋል። ማንኛውም አርሶ አደር የትኛውንም አይነት እህል ብልጽግና ወደሚያስተዳድራቸው ገበያዎች መውሰድ እና መሸጥ አይቻልም ተብለዋል። የግርጌ ማስታወቻ ከሚያስፈልጓቸው ግብአቶች እና ምክክሎች ጋር በተያያዘ ድርጅቱ መፍትሄ እንዳዘጋጀና እንደሚዘጋጅም እየገለጸ ክልክላውን ተላልፎ በሚገኝ አካል ላይ እርምጃ የምንወስድ መሆኑን እናሳውቃለን። እሱም ማዳበሪያውን ይብላ እኛም እህል ፍየሉን ጠቦታችንን እንበላለን ሲሉ ነው እገዱን የጣሉትን በተለያየ ጊዜያቶች የሚደረጉትን በመንግስት ጫና የሚመጣውን ነገር በፍጹም አንቀበልም ሲሉ ነው ፋኖቹ የገለጹት። በአማራ ክልል እየተደረገ ያለው ትግል አሁንም ጠንክሮ የቀጠለ ሲሆን በአብዛኛው በተለይም ህዝቡ ከአማራ ፋኖ ጋር በጋራ እየቆመ እንዳለ የተረዳው የመንግስት ኃይል አሁንም እንቅፋቶችን በመፍጠር አንዳንድ ስራዎችን እያከናወነ እንደሚገኝ ነው የተገለጸው ይህንን በተመለከተ ጫና የበዛበት የአማራ ሕዝብ አሁንም ከፋኖች ጋር በጋራ መቆም ትግሉን ማጠናከር እንደሚገባውም ተገልጿል። አርቲስት ሰለሞን ተካልኝ በድንገት ማረፉ ተገለጠ። በትላንትና ዕለት ነው። የመረጃ ምንጮቹ እንደነገሩ ከሆነ የአሜሪካ በተለይም በሕክምና ከሄደ በኋላ ማረፉ ነው የተገለጸው። ኑሮም በሀገር አሜሪካ በአትላንታ ከተማ አድርጎ የነበረው ሰለሞን የፋሲካን በዓል ከቤተሰቦቹ ጋር ለማሳለፍ ነበር ደፋ ቀና ሲል በነበረበት ሰዓት ህይወቱ ያረፈው ተብሏል። በተለይም የፋሲካ በዓል ከቤቶች ጋር እያሳለፈ በነበረበት በኋላ አመሻሽ ላይ ትንሽ ማም ተሰማኝ ብሎ ወደ ሆስፒታል እንደሄደና በዛው ህይወቱ እንዳለፈ ነው መረጃዎቹ የሚያመላክቱት። አርቲስቱ ከዚህ ቀደም በኢትዮጵያ ጉዳይ ላይ ዜሮ ዜሮ የሚል ዘፈን በማውጣት የኢትዮጵያን ችግርና በደል ማቅረቡ አይዘነጋ። ይሁን እንጂ በኋላ ላይ ደግሞ ዘር ወይም ጎሳ ለይቶ በትግራይ በኩል በተደረጉት ውጊያዎች ላይ የሌላው ማህበረሰብ በተለይም በአማራው ላይ ከፍተኛ ስግብ ወረድ ያለበትን ሙዚቃዎችና እንደዚሁም ቅስቀሳዎችን በማድረግ በህዝቡ ላይ የፈጸመው ነገር እጅግ እየተሳሳተ እንደነበረም ተገልጿል። አሁን ሕይወቱ አልፏል። የጠቅላይ ሚኒስትሩ የቅርብ ሰው የሆነችው ስድስት መቶ ሺህ ብር በላይ ደመወዝተኛ መሆኗ አነጋጋሪ ሆነ። የውሎ አበልን የወንበር፣ የትራንስፖርት፣ የቤት ኪራይ፣ ሌሎች ጥቅማ ጥቅሞችን ሳይጨመር ነው። የኢትዮጵያ ቴሌኮሙኒኬሽን ዋና ስራ አስፈጻሚ ወይዘሪት ፍሪወት ታምሩ ወልደ ወራይ ደሞዟ 600 ሺህ ብር መሆኑ የተገለጸው እጅግ አነጋጋሪ የሆነበት ጉዳይ ሆነዋል። የኢትዮጵያ ከዩኒቨርሲቲ ተመርቆ በወር አምስት ሺህ የሚከፈለውና እና በወር 600 ሺህ ብር የሚከፈለው የአንድ ሀገር ሰራተኛ ነው ወይ የሚባሉትን ብሎ ጥያቄ ተነስተዋል። ከአብይ መርጋ በቁርኝት እየሰራች የምትገኘው ይህንን ያህል ገንዘብ ምን በመስራቷ ነው የተከፈላት የሚሉ ወገኖች አሉ። በተለይም የውሎ አበል የትራንስፖርትና የቤት ኪራይና ሌሎች ጥቅማቶች ሲደመሩ ከሚሊዮኖች በላይ ገንዘብ እየተከፈላት እንደሆነ ነው የተገለጠው። በአንድ ሀገር ላይ እንደዚህ አይነት ልዩነቶች መከሰታቸው እጅግ አሳፋሪና አሳዛኝም ነው ብለውታል ብዙዎቹ። ጌታቸው ረዳ ጊዜያዊ አስተዳደሩን አስጠነቀቁ። ከዚህ ኋላ ቀር ኃይል ህዝባችንን ለማላቀቅ ሁሉንም አይነት ትግል እናካሄዳለን ሲል ነው ጌታቸው ረዳ የሚመሩት የህወሓት ኃይል የገለጸው። ጌታቸው ረዳ የሚመራው የህወሓት ኃይል እንደገለጸው ከሆነ ሌሎች ያገለለና አቃፊ ያልሆነ ካቢኔ ተቋቁሟ በሚል ነው ተቃውሞውን የገለጸው። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዚዳንት ፕሬዚዳንቱ ሌተና ጀነራል ታደሰ ታደሰ ወረደ ማሳወቃቸው አይዘነጋም። አንዱን ህገወጥ ቡድን ፍላጎት ብቻ በማደመጥ ሌሎችን እያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት በፍጹም የለውም ነው የተባለው። በአቶ ጌታቸው የሚመራው የህወሓት ይህንን አንቀበለውም፣ በተደጋጋሚ ጊዜያቶች በህዝባችንና በወገናችን ላይ እየደረሰ ያለውን በደል ተገቢ አይደለም ሲል ተናግረዋል። በይፋ በአሰራጨው መግለጫ ባለፈው ጊዜ አስተዳደር ላይ ወታደራዊ መፈንቅለ መንግስት ተካሂዷል የሚል አገላለጽም ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ አርባ ቀናት ተቆጥረዋል ያለው ይኸው የአቶ ጌታቸው አስተዳደር ህገወጥ ተግባሩን ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዚዳንት ሌትናት ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁመዋል በማለትም ተችተዋል። በተግባር ያልተደገፈ ነው ሲል የገለጸው የአሸናፊ እና ተሸናፊ የለም የሚል ተደጋጋሚ ንግግርም አጠልጥለውበታል። የተጀመረው ለውጥ የሚቀጥል እንጂ ወደ ኋላ የሚመለስ አይደለም፣ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ ባስቸኳይ እንዲስተካከል አቃፊ እንዲሆንም ጥሪ ነው ያቀረበው ይህ ሳይሆን ከቀረ ግን ህዝቡ ኋላ ቀር ገዢ ካለው ሀይል ጋር ለማላቀቅ ሁሉን አይነት ትግል እንደሚካሄድም አስጠንቅቋል። ይህንን አቋም የፌዴራል መንግስቱ የዓለም አቀፉ ማህበረሰብ በግልጽ ይወቅል ሲል ነው የገለጸው። የጊዜያዊ አስተዳደሩ በራዝ ፕሬዚዳንት ጌታቸው ረዳ ይቅርታ ፕሬዚዳንት ሌተና ጀነራል ታደሰ ወረደ አዲሱ ካቢናቸው ወደ ስራ መግባቱ ይፋ ባደረጉበት ወቅት ነው የቀድሞ ፕሬዚዳንት ጌታቸው ረዳና ከሀላፊነት ሌሎችም የካቢኔ አባላት ምስጋና እውቅና ለመስጠት ያስመሰለ ስነስርዓት ይካሄዳል ብለው ነው የገለጹት ይህ ተገቢነት የሌለው ነው በህዝባችንና በወገናችን ላይ መከራ በበዛበት በዚህ ሰዓት እንዲህ አይነት ያገለለ ስልጣነ ሹመት መስጠት ተገቢነት የለውም ሲልም ገልጠዋል የኢትዮጵያው ዲፕሎማት ተገድሎ መገኘቱ ተነገረ። የኢትዮጵያው ዲፕሎማት በታጣቂዎች ታፍኖ ከተወስዶ መገደሉ ነው የተገለጸው። አቶ ፋራህ አጂ የተባለ በፑንትላንድ ላንድ የኢትዮጵያ ኤምባሲ የሥራ ባልደረባ ዲፕሎማት መሆኑ ይታወቃል። ይህን ሰው ነው አፍኖ ከወሰዱት በኋላ የገደሉት። እጅግ ነውር የተሞላበት ተግባር ተፈጽሞበታል ይላሉ። የአይንማኞቹ ማኞቹ እንደገለጹት ከሆነ በተለይም በቅዳሜ ለታ ነው ከመኖሪያ ቤታቸው ታፍነው ተወስደው ተገድለው አስፓልት ላይ ተጥለው ተገኝተዋል። የተባለው እስካሁን በኤምባሲ በኩል ምንም የተገለጸ ነገር የለም። በኢትዮጵያ መንግሥት በኩል በተደጋጋሚ ጊዜያቶች በዲፕሎማቶች ላይ ጭምር ሳይቀር የሚደርሰውን ግፍና በደል በተመለከተ የሚደረጉትን እርምጃዎችም ትንፍሽ እንደማይል ታውቋል። የሀገር ውስጥ ተሳታፊዎች በምርጫ ሂደት የማሳተፍ ስራ የሁላችንም ነው። ምርጫ ቦርድ ይህን ገለጸ። የሀገር ውስጥ ተፈናቃዮች በምርጫ ሂደት ትርጉም ባለው አግባብ እንዲሳተፉ ሁሉም ባለድርሻ አካላቶች የድርሻቸውን እንዲወጡም ነው የጠየቀው እንዲሳተፉ በኢትዮጵያ ብሔራዊ ምርጫ ቦርድ ማካታች ማዕቀፍ የአገር ውስጥ ተፈናቃዮች በሰባተኛው ሀገር አቀፍ ጠቅላይ ምርጫ በመራጭነትና በተመራጭነት የንቃ ተሳትፎ እንዲያደርጉ ምቹ ሁኔታ ለመፍጠር እየሰራ ነው ሲል ነው የገለጹት። በተደጋጋሚ ጊዜያቶች ይህንን እቅድ እውን ለማድረግ ቦርዱ የሀገር ውስጥ ተፈናቃዮችን የምርጫ ፍላጎት ለመለየትና ተሳትፎ ለማሳደግ ኢስት አፍሪካን የተባሉ ኃላፊነቱ የተወሰነ የግል ማህበር ቀጥሮ ሀገራዊ ጥናት በማስጠናት ላይ እንደሆነም ተገልጿል። በተለይም አጥኚ ቡድኑ እንደተገለጸው ከሆነ በአቀረበው ረቂቅና የጥናቱ ግኝት ላይ ለመወያየት በተዘጋጀ አንድ ቀን ወደ ጥናት ላይ ነው መልክታቸውን ያስተላለፉት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ሀገር ውስጥና ተፈናቃዮችን በምርጫ አይነት የማሳተፍ ትርጉም ያለው ስራ የቦርዱ ኃላፊዎች ብቻ ሳይሆኑ መንግስትን ጨምሮ ሁሉም ባለድርሻ አካላቶች ቅንጅታዊ ስራ ይሰራሉ ብለዋል። ይህንን በተመለከተ በተሰጠው መግለጫና ስብሰባዎች ላይ ምን አይነት ምርጫ ነው የሚካሄደው ለመሆኑ ሀገሪቱን የሚመራ መንግስትና ህገ መንግስት አለወይ ብለው ተተችቷል የተሰጠውን ስልጠናና ውይይቶችን በተመለከተ የትንሣኤ በዓል ተከብሯል። የኢትዮጵያም ትንሣኤ ቅርብ ነው እኛም እናየዋለን ልጆቻችንም ይወርሱታል ሲል አብይ አህመድ ተናገረ። ጠቅላይ ሚኒስትር አብይ አህመድ የትንሣኤ ባልን በጋላን ጉሯ በሚገኘው ካዛንቺስ የልማት ተነሺዎች ጋር በተገኘበት ወቅት ነው ይህንን የተናገረው። ደርሳለች ኢትዮጵያ ለነፃነት ሲል ጠቅላይ ሚኒስትር ይህን ተከትሎ በማህበራዊ ትስስር ገጹ ባጋራው መልእክት ላይ የኢትዮጵያ ትንሣኤ ቅርብ ነው እኛም እናያለን ልጆቻችን ይወርሳሉ ሲል ገልጾታል። ጎስቋላ የነበረውን ከተማ እንደቀየር ነው ያልነው፣ ለጋራ ጥቅም ለልጆቻችን ደስታና መጻኢ ዘመን ለማሳመን ብቻ ነው። ይህንንም ማድረግ እንችላለን፣ ሌላ ሀሳብም የለንም ሲል ተናግረዋል። ብዙዎቹ በተራቡበት፣ በተጠሙበት፣ በተቸገሩበት በዚህ ሀገር ውስጥ እንዲህ እያደረጉ በማታለልና በማጭበርበር የሚቀጥል ጉዳይ የለም ይላሉ ብዙዎቹ። በተለይም ሀገሪቱ ረሃብ፣ ችግር፣ መከራ፣ እርዛት በወረረባት በዚህ ሰዓት ለአንዳንድ ግለሰቦች ብቻ ሰብሰብ እያደረጉ ለታይታ የሚደረግና የምግብ ማብላ ስርዓት መቀጠሉ አሁንም በሀገሪቱ ላይ ያለውን አሰራር ዝርክርክነትና ከዚህም በበለጠ በታይታ የሚሰሩ ስራዎች የቀጠሉበት እንደሆነ ነው የተገለጸው። ይሁን እንጂ የኢትዮጵያ ሕዝብ ከዚህ በኋላ ነቅቶ ሀገሩን ነፃ ለማውጣት ጠንክሮ መስራት እንዳለበትም ተገልጧል። የኢትዮጵያ ካቶሊክ ቤተ ክርስቲያን በርዕሰ ሊቀ ጳጳሳት ፍራንኮ ቻሲስ ህልፈት የተሰማዋን ሀዘን ገለጸች። የኢትዮጵያ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፍራንቺስኮስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸው ነው የተገለጸው። ጳጳሱ በጣም ያሳዝናል የማረፋቸው ጉዳይ ብለውታል። ኢትዮጵያን ካቶሊካዊ ቤተክርስቲያንም በማህበራዊ ትስስር ገጻቸው ባወጣቸው መግለጫ እንደገለጸችው የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሱን ጉባኤ በሰማን ጊዜ እጅግ አዘን ዜና የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ዓለም ድካም ማረፍ የተሰማን ጥልቅ ሐዘን እንገልጻለን ስትል ነው የገለጸችው። በዚህም የመላው ማህበረሰብ በተለይም የጳጳሱን ማረፍ በተመለከተ በተለያዩ አለማትም ይህንን ሐዘናቸውን እየገለጹ ይገኛሉ። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው ዜናዎች እነዚህን ይመስሉ ነበር። በቀጣይ የቀጥታ ውይይት እስከምንገናኝ ሰላም ጤና ስትልኝ እያልኩ የምሰናበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስቴ ነኝ። መልካም ጊዜ